የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያሪክ ብፁዕ ቅዱስ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ፕሬዚዳንት ፓስተር ጻድቁ አብዶ የትንሣኤ በዓልን በተመለከተ ለምእመኑ የእንኳን አደረሳችሁ መልእክት አስተላልፈዋል። ወወልድ ወመንፈስ ቅዱስ አህዶ አምላካን በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ፣ ከሀገር ውጭ በተለያዩ አህጉረ የምትኖሩ፣ የሀገራችንን ዳር ለመጠበቅና ለማስከበር በየጠረፉ ቁማችሁ የምትገኙ፣ በህመም ምክንያት በየጸበዱና በየሆስፒታሉ ያላችሁ፣ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እንኳን ለ2017 ዓመተ ምህረት በዓለ ትንሳኤው በሰላም አደረሰን አደረሳችሁ። መላው ምዕመናንና የሀገራችን ሕዝቦች በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ቸርነቱ የማያልቅበት አምላክ ሁላችሁንም በሰላም ጠብቆ እንኳን ለሁለት ሺ አስራ ሰባት አመተ ምረት ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በሀገር ውስጥና በውጭ ሀገር ለምትገኙ የወንጌል አማኝ አብያተ ክርስቲያናት ካውንስል ምእመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ ልዑል እግዚአብሔር አምላክ ሁላችሁንም በሰላምና በጤና ጠብቆ እንኳን ለሁለት ሺ አስራ ሰባት የትንሣኤ መታሰቢያ በዓል አደረሳችሁ በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በደስታ ነው። ብፁዕ ወቅዱስ አቡነ ማቲያስ በመግለጫቸው የትንሣኤ በዓል እግዚአብሔር ለሰው ልጆች ፍቅሩን የገለጸበት፣ ትህትናን ያስተማረበት መሆኑን በመግለጽ በዓሉን ስናከብር ለኢትዮጵያ ዘላቂ ሰላምና አንድነት በመጸለይ እንደዚሁም የተቸገሩትን በመርዳት መሆን እንዳለበትም አሳስበዋል። ግጭትና መለያየት የሚያጠፋን ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁህ ካርዲናል ብርሃነ ኢየሱስ ሱራፌል የትንሣኤ በዓል የትህትናና የመከባበር እሴታችንን የምናሳይበት ሲሆን ትንሣኤ ጥላቻ በፍቅር መለያየት በአንድነት ሐዘን በደስታ የተቀየረበት የእግዚአብሔር ድንቅ ፍቅር የተገለጠበት መሆኑንም አስረድተዋል ሊቀ ጳጳሱ አክለውም በዓሉ ከምን ጊዜውም በላይ አብሮነታችንን የምናሳይበት መሆን አለበትም ብለዋል ወደ መስቀሉ ስንቀርብ ወደ ትንሣኤውም እንቀርባለን። መስቀል መሸሸጊያችን ሲሆን ትንሣኤም እንዲሁ አምባችን ይሆናል። ምክንያቱም እግዚአብሔር በመስቀልና በትንሣኤው አማካኝነት አዲስ ኪዳንን፣ አዲስ ፍጥረትን፣ እውነተኛ እርቅን አምጥቷልና ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ትንሣኤው ስለ ሰው ልጅ ሁሉ የተከፈለ ዋጋ በመሆኑ በቅድስና ልናከብር ይገባል ሲሉም መልእክት አስተላልፈዋል። የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅርና ከዚህም የተነሳ አንድያ ልጁን ስለኛ ኃጢአት ለመስቀል ሞት አሳልፎ መስጠቱን እንድናስብ ግድ ይለናል። ትንሣኤ የተጣሉ የሚታረቁበት በመሆኑ የኢትዮጵያን ሰላምና የሕዝቦቿን አንድነት በጽኑ አለት ላይ ለማቆም በመከባበርና መደማመጥ ላይ የተመሠረተ ውይይትና እርቅ የግድ መሆኑን አንስተዋል። በፍጹም ቅንነት መከባበርና መደማመጥ፣ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ አለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ በእግዚአብሔር ስም ነው። የሃይማኖት ተቋማቱ በመልእክታቸው ሁሉም ምእመን ካለው አካፍሎ በዓሉ እንዲያሳልፍና በመረዳዳት እሴት የበኩሉን ሃይማኖታዊ ተግባር እንዲያደርግ አደራ ብለዋል። ወገኖቻችን በትንሣኤው በዓል ተጽናንተው እና ውፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በየቤታችን የትንሣኤን መታሰብ ያላት ስናከብር ከተቸገሩ ወገኖቻችን ጋር ያለንን በማካፈልና የክርስቶስን ፍቅር በማሳየት እንዲሆን አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ ጸሎቴና ምኞቴ መሆኑን ስገልጽ በታላቅ አክብሮት ነው። በዚህ በትንሣኤ በዓል መላው ምእመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን።